በስድስት ወር የምትረከቧቸው ከኋላይ እንደምትመለከቷቸው በመጠናቀቅ ላይ ያሉ ቤቶችን ፊሶን ሪል ስቴት አቅርቦላቸዋል። እኔም ዛሬ በፊሶን ሪልስቴት ሳይት ውስጥ ተገኝቼ ግንባታው በምን ደረጃ ላይ ነው ያለው፣ የካሬ አማራጭ ውስጥ ስንት ስንት ነው፣ ዋጋ ውስጥ ምን ያህል ነው የሚለውን ወደ እናንተ እያደረስኩኝ ቆይታ አደርጋለሁ። እኔ ሰኒ ነኝ፣ ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ፣ አብራችሁን ቆዩ። እንደት ነህ እንኳን ደህና ቆየኸኝ በጣም ብዙ ለውጥ አለ ከዚህ ቀደም ከማውቀው ካየሁት በጣም ብዙ ለውጥ ነው ያየሁት እኔ ፊሶን እንግዲህ ለእኔ አዲስ አይደለም ለተመልካቾቼም ከዚህ ቀደም አድርሻለሁ በአጋጣሚ ለማያውቁ ግን ራስን ከማስታወቅ ጀምር። አመሰግናለሁ። እንኳን በድጋሚ በሰላም መጣሽ። አስጨናቂ ቢተ ባላለው እንደ ስሜ አይደለሁም። የፊሶ ዩኒቨርስቲ የሽያጭ አማካሪ ነኝ። ለውጥ፣ በጣም ብዙ ለውጥ አለ። አፓርትመንቶቹ ልሞስት የተጠናቀቁ ነው፣ አንቺ ካይሻቸው በኋላ። አሁን ያለው ለውጥ ደግሞ በደንብ ዲቴል ገብተን ማየት እንችላለን። ሳምፕል ሀውስ እንግዲህ ይወደሆእንግዲህ ለተመልካቾች ቤት ለምቦሳ ነው። መላችም ይህንን የመሰለ ቤት መግዛታቸው ስለማይቀር ከዚህ ቀደምም አድርሰናል። የፊሶን እስቴትን ሳምፕል ሀውሱን ኮምፓውንዱን ዞር ዞር ብለን በደንብ አድርሰናል። እንግዲህ እኔ ቤት በጣም ነው የምወደው። እስከዛሬ ካየኋቸው አፓርትመንት ቤቶች በቃ በሳምፕል ሀውስ ፍስስ ያልኩለት ቤት ነው። እውነት ነው፣ በጣም ነው የምወደው። በተለይ የሳሎኑ ስፋት፣ ብርሃን በደንብ ያስገባል። በዛ ላይ ደግሞ ኪችኑም ኦፕን ነው። በጣም ነው ሳሎኑ ከገና ከመግቢያው በጣም ነው ደስ የሚለው። እኛም ስንሰራ ለገዢዎች በጣም በሚመች መልኩ ነው። እንደምታየው ሳሎኑ ሰላሳ ሁለት ካሬ ነው። ኦፕን ኪችን ነው። የራሱ ትራዲሽናል ኪችን አላቸው። ቤት ሙሉ ብራይት የሆነ ቤት፣ የራሱ ባልከን ያለው ሁለት ምኝታ ቤት እና ተጨማሪ ደግሞ ሜድ ሩም ያለው ሰፊ ቤት ነው። ሳሎኑም ደስ ይላል፣ ፈረስ የሚባል በእውነት በጣም ሰፊ ነው። ኦፕን ኪችኑ ያምራል። እንደገና ደግሞ ወደ መኝታ ክፍሎቹ ስንሄድ ማስተር ቤድሩሙ በቃ የሆነ ቤት የቤት ድባብ አለው። ኦልሬዲ አንድ ከስተመር መጥቶ እናንተ ጋር ይመስለኛል ይህን ሳምፕል ሃውስ ሲያይ ቤቱ መጨረሻ ላይ ሲኖርበት የሚያሳየውን እይታ ያሳያል። እዛው ደግሞ ማስተር ቤድሩሙ የራሱ ባዝሩም አለው። ይመስለኛል ብርሃን ነው በቃ ቤቱ ባዝሩሙ ጋር ቤድሩሙ ጋርም ደስ የሚል ብርሃን ያለበት መኖሪያ ቤት ሌላ ደግሞ ሁለት የህጻናት መኝታ ክፍሎች አሉት ይመስለኛል ቤቶች አለ የራሳቸው ኮመን ባዛ እንዳለው የሜድስ ሩም ደግሞ ለብቻ ደግሞ አራተኛ የሆነ መኝታ ቤት አለ ማለት ነው በጣም ጥሩ ሁለቱም የህጻናት መኝታ ቤት ሳይቀር ፈርኒሽ ተደርጎ ነው ለደንበኞች የሚረከበው ፈርኒሽ ሙሉ አንድ ገዥ እኛ ጋር ሲመጣ ምን ተጨማሪ ወጪ አያወጣም ያለቀ ቤት ላይ አልጋና ሶፋ ይዞ ፈርኒቸሩን ይዞ ብቻ ነው ደግ ስንቀበላለን መልካም እኔም እንግዲህ ለዛ ነው ከዚህ ቀደም ለተመልካቾች ያቀረበው ኤፒሶድ ሪል ስቴት የገነባውን ቤቶች በጣም ተወደው ደንበኞችን መጥተው ገዝተው አመስግነውኛል እናንተንም ደግሞ ጥሩ ፊድባክ አግኝታችሁበታል ይመስለኛል እና በድጋሚ ምንደረሰ አሁን ላይ ያለው የግንባታ ሁኔታ ከባለስንት መኝታ እስከ ባለስንት መኝታ ሌላ ደግሞ ምን ምንስ አማራጭ አለ የሚለውን ለማድረስ ነው የመጣሁት እውነት ነው። ያው እንዲወደድ ያደረገው ነገር እንደምታየው ግንባታው ያለበት ደረጃ ነው። ውስጥ እያለቀ ነው። ሰው ሲመጣ በአካል የሚያየው ነገር ደስ ይላል። ባለሶስት መኝታ አሁን መቶ አርባ ሁለት ካሬ አለን። ከዛ ውጭ ስቱዲዮ የሚባል አርባ ካሬ ኔት የሆነ በጥሩ አከፋፈል ነው ይዘን የመጣ ነው። ቪላዎች አሉ። እነሱ ደግሞ መቶ ፐርሰንት ካሽ ለሚከፍል ብቻ ነው ያመቻቸው ነው በጣም ጥሩ። ስለዚህ እስቲ እዛው ህንፃው ያለበትን ከኮምፓውንዱ ጀምርልኝ እና ምን ምን ያካትታል? ሎኬሽኑ ሴት አካባቢ ነው የገነባችሁት? ሎኬሽኑ አያት ዞን አምስት ቦሌ በሻለ ይባላል። ከቦሌ ሆምስ ከላይ ስትመጪ ሶስት የሆኑ መንገድ አማራጮች አሉ። በአያት በፊጋ ፍየል ቤት ወይም ደግሞ በአዲሱ መንገድ በጎሮ በኩል መምጣት ይቻላል። በኤርፖርት ማለት ነው። አርባ አምስት ሺ ካሬ ነው። መቶ ቪላዎች እና ዘጠኝ ብሎክ አፓርትመንት ነው የያዘው። አፓርትመንቶቹ ግንባታቸው ከ95 ፐርሰንት በላይ ደርሰዋል። እነሱን ቤቶች ደግሞ በጥሩ አከፋፈል ነው ያለ ነው ማለት ነው። አካባቢው እንግዲህ ለመኖሪያ ምቹ ነው። በመግቢያም ስመጣ ከዚህ ቀደም ባየሁት አካባቢው ላይ በደንብ ሰዎች እየኖሩ ነው። ግን አንተ እንደ ባለሙያ ለመኖር ምን ያህል ምቹ ነው? ለመኖር ምን ያክል ምቹ ነው? እንግዲህ ከሰባት በላይ ኮምፓውንድ ያለ በሰፈር ነው። አያት ሲባል ዲያስፖሮችም ለዲፕሎማት የሚሆን ቦታ ነው፣ መኖሪያ ነው። አየር ንብረቱ፣ ጸጥታውም ለመኖሪያ በጣም ምቹ ነው። ጀስት እንደ ፈርኒሽ ዳርገው የሚያከራዩትም እዚህ ሰፈር ጋር በጣም ውድ የሚባልበት ቦታ ላይ ነው ተጠቃሚ ይሆናሉ። መኖር ሲፈልግ ሰው ንጹህ አየር ያለበት ሰላም ያለበት እንደ ኮምፓውንዱ ደግሞ ሴኪሪ የሆነ ቦታ ላይ መኖር በቃም በጣም ትልቅ ጥቅም አለው። ይ መልካም፣ እንግዲህ እስቲ ወደ ህንፃዎቹ እንምጣ። ህንፃዎቹ ላይ ምን ምን አክሰስ ማድረግ ይችላሉ? ምን ምን አሚኒቲዎች እሳሉ? አሁን አፓርትመንቱ ኢንዲቪዥዋል ስናይ ስሪ ቤዝመንት ፓርኪንግ አለው። ለእያንዳንዱ አንዳንድ ፓርኪንግ እንሰጣለን ፕላስ ግራውንድ ፕላስ 11 ስለሆነ ቤቱ ከላይ ደግሞ አምስት መቶ ካሬ ቴራስ አለ ለፕሮግራም ማስኬጃ ማለት ነው። ኦኬ ሶ ሁለ ሊፍት አለው ጋር ቢሽተር አለ አውቶማቲክ የሚሰራ ባክአፕ ጀነሬተሮች ገብተዋል ስታንድባይ ነው። ሶ ግራውንድ ዋተር ሶስት ግራውንድ ዋተር አለ። ኦኬ የውሃም የመብራት መቆራረጥ ከሌለ ያው ጀስት ምቹ ነው። ለምን መልካም። ከስቱዲዮን ጀመር ኔት ካሬውን ስንት ነበር ያልኩት? 40 ካሬ 40 ካሬ ስቱዲዮ እሱ ዋጋው ምን ያህል ነው? እሱ ስቱዲዮ ግራውንድ ላይ ነው። አራት ነጥብ አራት ነው። ስቱዲዮውን ስናስረክብ ኛ ኦፕን ኪችኑን እንሰራለን። ዋዝሩም ቀ ይሰራል፣ ክሎዜቱ ይሰራል። እቃ ይዞ መግባት ብቻ ነው ማለት ነው። ኔቱ አርባ ካሪ ሆና በአራት ነጥብ አራት አራት ሚሊዮን አራት መቶ ሺ ብር። አሁን ስቱዲዮን አንድ ደንበኛ ከእናንተ ቢገዛ በምን ያህል ጊዜ ጥንቅቅ ብሎ አልቆ ቤቱ ገብቶ መኖር ይችላል? ሁለት ወር ቤቱ አልቋል። መንገድ ስራ ኮንትራት ይዘናል። መንገዱ እንዳለቀ ጀስት ለእነሱ እንዲመች ነው እንጂ ቤቱ አልቋል። መቶ ፐርሰንት ቤቱ አልቋል። በሁለት ወር ጊዜ ውስጥ ወደ ቤቱ መግባት ይችላል። ኮንትራት የሁለት ወር ያዝ ነው። መንገዱ እንዳለቀ ያው እኛ ማስረከብ ነው መረከብ ነው። መልካም። ከስቱዲዮ ከፍ ሲል ባለስንት መኝታ ነው ያልከኝ? ባለሶስት አሁን ላይ ኦኬ። ባለሶስት ውስጥ ምን ያህል ምን ያህል ካሬ አማራጭ አለ? ዋጋቸውስ ምን ያህል ነው? ባለሶስቱ ሙሉ ተመሳሳይ ነው የተሰራው ዲዛይን መቶ አርባ ሁለት ካሬ ናቸው። እነሱ ጋር የተወሰኑ ቤቶች አሉ ቢታወር የሚባሉት ጋር እነዚ ቤት ላይ አምሳ ፐርሰንት ቀሪውን በስድስት ወር ድረስ ሀያ አምስት ሀያ አምስት እያደረጉ እንዲከፍሉ ተደርጎ የተሰራው ማለት ነው። ሌላ ደግሞ እዚሁ ኮምፓውንድ ውስጥ ቪላዎች አሉ ይመስለኛል አደለ? እነሱ ስንት ካሪ ላይን ያረፉት ቪላ ውስጥስ ምን ምን አለ የሚለውን አያይዘስ ይነጋል። ቪላዎቹ 340 ካሪ ናቸው፣ መሬቱ ማለት ነው። ቤቱ 150 ላይ አርፎ ውስጡ 400 የሆነ 34 ካሪ አለ። ሰፊ ነው። ፕራይሳቸው ደግሞ ፊክስ ነው፣ 65 ሚሊዮን ነው። ካሽ ለከፈለ ሰው ሁለት ቤት አለ። ኦኬ ዋብሳይት ተሽቷል። ቃል በጣም አለ እሱ ላይ ብድር ያው አሁን ጊዜው ለብድር አይመችም፣ እና ብድሮች አለ ጊዜ ይላል። መልካም እንግዲህ ፊሶን፣ እኔ በግሌ የወደድኩት በድጋሚ ወደ እናንተ ብቅ እንድል ያደረገኝ ቤቶቹ ኦልሞስት በአጭር ጊዜ ውስጥ መረከብ መቻላቸው ነው። እና ሌላ ግን ምን ለየት ያለ ነገር አለው ፊሶን? ለየት ያለ ነገር እንግዲህ እንደ ተቋም አዲስ ነው ፊሶን ሪል እስቴት፣ ከዚህ በፊት የመጀመሪያው ነው። ዛብሎን ትሬዲንግ ካምፓኒ ነው እህት ኩባንያ ማለት ነው። ሶ ኳሊቲን ደሊቨሪ ኢንትረስትን ይዞ ነው የመጣው። ከሌላው ለየት የሚለውን እዛም እዚህ መጀመር ነው ቦታ የለም። አንዱን ሰርተን አስረክበን ሰው ተደስቶ ቀጣይ ስራዎች ላይ ደግሞ እንዲከተሉ ለማድረግ ለየት ያለው ምድሮ በራሳችን ነው እየሰራ ነው ያለ ነው። የምንጠቀማቸው ፊንሽንግ ማቴሪያሎች በሙሉ በአካል የሚታዩ ናቸው። ሰው አይቶ ወዶት የሚገዛው ነገር ነው። ፊቸር እንደዚህ እናደርጋላቸዋለን የምንለው ነገር የለም። የሆነ ነገር ነው የሆነ ነገር ነው። አሁን አንቺ አይተሹ ደስ ካላለች ነው አስጨናቂ። ይሄን ቤት አልወደድኩትም ብለ ወድጀው አለው መግዛት አለብኝ በደረጃ ስለሆነ ለየት ያደርጋል ብዬ ማሰበኝ ነው። ከእናንተ ቤቶቹን መርጠው ለገዙ ደንበኞች የክፍያ አማራጭ ካዘጋጃችሁላቸው በምን በመልኩ ከእናንተ መግዛት ይችላሉ? የክፍያ አማራጭ ያው ውጭ ያለ ሰውም ሀገር ውስጥም ያለ ሰው ዳውን ፔመንት በመክፈል መጀመሪያ አግሪመንት ይወስዳል አግሪመንቱን ከወሰደ የራሱ ቤት ነው። ቀሪውን እሱ እንደፈለገ እስከ ስድስት ወር ድረስ ባለ ካፈል መክፈል ይችላል ማለት ነው። መልካም ዳውን ፔመንቱ ቅድም ሙሉ ዋጋውን ነው ይመስለኛል የነገርከኝ እና ስንት ፐርሰንት ነው የሚከፍሉት? ያም ፐርሰንት ስንት ብር ይሆናል? ቀሪውን ደግሞ በምን ያህል ጊዜ ማጠናቀቂ ይኖርባቸው ለምሳሌ የመቶ አርባ ሁለት ካሬ የሚባለው ሁሉም ኪችን፣ ካብኔት፣ ክሎዜት፣ የባት ሮም ሁሉም ነገር ተገጥሞ አልቆ በአስራ ሶስት ነጥብ ስድስት ነው ሀምሳ ፐርሰንቱን ቅድሚያ ይከፍልና ይሄ ማለት 6.8 ማለት ነው። ጋሪውም በየሶስት ወር ልዩነት 25 25% 3.4 እያደረገ መክፈል ይችላል። ኦኬ። አዎ። ሌሎቹ ቤቶች ላይ ስቱዲዮ 100% 4.4 ያው ሙሉ ክፍያ ትንሽ ነች። ቤትም ስላለቀ ሁለት ወር ውስጥ የሚረከበው ስለሆነ ፊክስድ። ይሄንንም 100% ለሚከፍል በነገራችን ላይ 5% ዲስካውንት አለ 700 ሺህ ብር የሚደርስ በጣም ጥሩ ይመስለኛል። ምክንያቱም በአጭር ጊዜ የሚረከቡት ስለሆነ ሙሉ ክፍያ ቢከፍሉ ጥሩ ይመስለኛል። እንግዲህ ሪሴል ቫሊዩስ ቅድም የነገር ከይ ለመኖር ምቹ መሆኑን ነውና ማከራየት መሸጥ ከፈለጉ ለመኖር ብቻም ሳይሆን ምን ያህል ተጠቃሚ ይሆናሉ እነዚህ ቤቶች ገዝተው ይህንን ያው ከኔ በላይ ከስተመሪያው አልፎ ያስባሉ። የሆነ ቤት ሲገዛ ሎኬሽን ያጣራል ይጠይቃል። እና እዚህ ሰፈር ላይ ያለው ቤት እስከ አስራ ዘጠኝ ቤት ነው ይሸጡ ያሉት ኦኬ። ቀጥታ የሚገባባቸው ቤቶች ማለት ነው። ኪራይ ደግሞ ሰላሳ አርባ ሀምሳ እንደየ አከራዩ እየተከራየ ነው ፈርኒሽድ ካረጉ 70 እና 80 ሺህ ብር ይከራያል። አሁን ላይ ግን የኛ ደግሞ ኮምፓውንድ ሲሆን ደግሞ መኖር የሚፈልጉት እንደዚህ አይነት ግቢ ውስጥ ሲሆን የተሻለ ነገር ይኖራሉ ያስባሉ። ለመኖርም ለማትረፍ፣ ለመኖርም ለማትረፍ። አዎ፣ መልካም እንግዲህ ቤቶቹን አየን። ሳምፕላዎሱንም ዞር ዞር ብለን አየን። ከዛ በተጨማሪ ደግሞ አሁን ላይ ከስቱዲዮ ጀምሮ ከአራት ነጥብ አራት ጀምሮ ስቱዲዮ ማግኘት እንደሚችሉ ከፍ ሲልም ደግሞ ቪላ ከሆነ ፍላጎታቸው ቪላ እንዳለ አሁን ያለንበት መኝታ ቤት እንደዚህ ቆንጆ ተደርጎ ፈርኒሽ የተደረገ ሳምፕል ሃውሳችሁንም በስንት ነበረ? ባለሶስት መኝታ አስራ ሶስት ነጥብ ስድስት በቅድመ ክፍያም ደግሞ በስድስት ነጥብ ስምንት በመክፈል ቤቱን የራሳቸው ማድረግ እንደሚችሉ ለተመልካች አደረስን። እነዚህም ቤቶች መግዛት ከፈለጉ ከእናንተ ስልክ ቁጥር ከዚህ ቪዲዮ ስር እናስቀምጣለን። ደውለው እናንተን ኮንታክት ማድረግ ሳይት መጎብኘት የሚፈልጉ ከሆነ ደውለው በአካል መጥተው እንዲጎበኙ፣ ከሀገር ውጭ ይላሉ ደግሞ ባሉበት በቪዲዮ ቻት፣ በዋትሳፕ በፈለጉት አማራጭ በዚህ በምናስቀምጥላቸው ስልክ ቁጥር እናንተን ኮሚኒኬት በማድረግ ሳይቱን እንዲጎበኙ ከወሰኑ ደግሞ ወደ እናንተ ብቅ በማለት ባሉበትን በመደወል እነዚህን ቤቶች እንዲገዙ መልእክቴ ነው። በመጨረሻ ማለት የምትፈልገው ነገር ካለ እድል ስጥ። በመጨረሻ ማለት መፈለገው ባለፈው ስራ ነው። ቪዲዮ ብዙ ሰው እንዳላየው ነበር የገባኝ። ሲመጡ በጣም ደስተኛ ት እንደዚህ ቤት አለ ወይ? አረ ያለቀ ነገር ነው። እነሱ የሚሰሙት ኢንፎርሜሽን አንዳንዴ ልክ ያልሆነም ነገር ነበር። ሲያገኙት ደስ ብሏቸው፣ ብዙ ቤቶችም ሽያጭ ነበረ። አንቺንም በዛው ልክ አመስግነውሻል። የተመሰገንኩበት ቪዲዮ ነው። እኔ ሰው ያለቀ ነገር ላይ ኢንቨስት በማድረግ ከስጋት ከጥርጣሬ ነፃ እንዲሆኑ ከሁለት ሶስት ወር በኋላ ደግሞ አምስት ስድስት ሰባት ሚሊዮን ብር ማትረፍ የሚችሉበት ቤት ነው። ተገቢ የሆነውን ሰርቪስ በደንብ ሰጣለሁ። ሰላም ያገናኘን። በጣም ነው የማመሰግነው፣ ጊዜን ስለሰጠህ። መልካም ቀን